ዝምተኛ ባልታደለሽ እንዴ እናንተ፣ ዝምተኛዋ እኔ ነኝ። ቀን ሁላቸውም አይናቸውን ጥለውበታል። ችግር እኮ ነው። ወይ ደግሞ ምንም የማያምር ሰው ማግባት ይሻላል። በቃ ትጠ ስምንት አምራ ድብዳ እየመሰከሩ እኔ እኳ የተያዘ ነገር ስለሚወዱ ነው። የሆነ ዲፍንፍን ያለ ባል ማግባት ከዛ እንደፈለገ ቢሄድ ላይፍ ቢገባ ኮሜንት ምን ቢል ምን ምንም አይወስድባቸውም። ንስፍ እሺ፣ ካለን ችግር የለብኝም። ማሪ ስራ በቢሮ ትገቢያለሽ። ካንስሌሽን ያለው ሰው የሚፈልጉ ልጆች አሉ። ላይ በጣም ቆንጆ ለራስ እኮ አይታወቀውም። ቆንጆ ሲ ይባላል

ሴቶችም ወንዶችም አሁ ወሎ ሴቶች አሁን ቆንጆ ናቸው ይባላል። ሁሉም ቆንጆ ነው። ወሎ ደግሞ የሀገር የመሰከረለት ነው ዓለም። ሸዋም ደግሞ ያው ስለማይወጣ ነው እንጂ ብዘለቅ ብላችሁ ብታዩት የሚጣል የለውም

ከየት እስከ የት? የባሌ ሰፈር ልጆች አምራሉ። ከደብረ ብርሃን እስከ መኮይ ቄሚስ ጫፍ ድረስ ሸዋል። እኛ ወደ ቆላማው ነው፣ ቆላኛ ነው። ሴቱ ስለማይገረዝ እኔ እንትን ልክፈት፣ የሆነ አንድ ክለስ ልከራይና ገራጅ ለሆን ሴቶችን እንደዚህ የሚያደርጋቸውን እያመጣ እንደ ሁሉ ቆንጆ የለም ከሁሉም ሀገር ቆንጆ አለ በቃ የሚያምር አለ የማያምር የወንዶች ልብስ አለኛው ጀምረናል እኮ ሴቶች ተው እኔ እያፈርኩ ነው ለእናንተ እውነት ነው። ሸዋረግት ራስ አሁን የጀግና ሀገር የቆንጆ ሀገር ነው ሸዋረግት አካባቢ አንደኛ የሚጠሩ ሀገር ራሳ ነው። ይጠቅሳል ሲጠ አይን ትልቅ ስለሆነ እንደዚህ ረገብ ሲል የጠቀሰ መስሎክ ነው። ሾቅላች ሰው ቆንጆ ናቸው፣ አግቡ በቃ ሸዋ ወንድ እዛ ጎረቤት እንድንሆን። እኔ እናንተ ቤት እናንተ ቤት መጣለሁ፣ ቡና ጠጣለሁ። ማቀው ወደ መኩኝ ወለዮች አሉ። ሸዋ ውስጥ ወደ ወለዮች የወሎ ሰብ ሸዋ አገብተሉ እንጂ ተጋብቶ ተዋልደው ብዙ አመት ኖሩ። ከእኛ እድሜ በላይ እኛን የሚያካክሉ ልጆች ወሎ የተቀመጡ የሸዋ ወንድ ብዙ ጊዜ የሚያገባ የወሎ ሴት ነው።

ብቃት ማለት ወዴት ይደበቃል? አይ ከድሮም እሱ ፀጉር አለው ሲጀመር ፀጉሩ ያምራል ባይቆረጠው ምናምን በተለይ ምን አለ ለሴት ወደ ሴቶች አሁን ለኛ የሚሰጠን የሱን ጸጉር የት ገብተሽ የጠፋሽ? ዚሆነ እኛ ሴት ነው የምንፈልገው። ሴት ልጅ ሴት ናት ጠቃሚ ወንድ ምንሰራ? ግን አሚን፣ ሁለቱንም ይስታን ችግር የለውም። መንታ ጤነኛ ልጅ ችግር የለውም፣ ይሁን ወንድም ሆን ሴትም ችግር የለበት። የሰሰብኩን ይገምሽ ነው ከኖን ችግር የለው ሰው ወንድ እንደዚህ ሚስቱ ምንድን ነው ያልከኝ? አሁን ይሄን ሸርብ ሲንሻተት ማለት ነው። ይሄ ሰው ምንድን ነው ይሄ እንደ ሰው ባል እንድንበር ምትለኝ? ልክ እንደ ሰው ባል ይሆናል ይለኛ ሸርብሽ ሲንሻተት እና ምንድን ነው ትርጉሙ ብዬ ስለው፣ አይረጋም የሰው ባል ከሆነ አሁን እሱ ሌላ ሴት አታለው ቢሳሳት ዞሮ ዞሮ ሚስቱ ጋር ነው ይመጣዋል። ለውረንጅ ውዴ ትንዛለኝ አዋለው እና የሰው ባል አትመኙ። በቃ እናንተ ጊዜያዊ ነው ምትሆኑት። ለአንድ ቀለው ለቀነ ሚስት ትዘጊዋለች። ከዛ ሚስቱን ፍለጋ ይሄዳል ማለት ነው። ብዙ ባለትዳሮች አላያችሁም? ተለያይተው እሱ ሌላ ጋ ሄዶ ሌላ ግብቶ፣ በተለይ ከወለዱ ከባድ ነው። ከዛ መልሶ ሚስቱን ፍለጋ ነው የሚሄደው። ስለዚህ የመጀመሪያ ሚስት ካለችው አትቅረቡ። ሲጀመር ሁለጅማሪሽ ዛሬ ነው የምናረግዘው ዛሬ መሀመድ ማ መኛ አፈር ብላ! ስምህን ቀይረህ እንኳን ብትሳደብ ችግር የለው። አንተ ዛባ ቡሽቲዎችን ያልከው አንተ ቡሽቲ ነው። ጀዝባ ስምህን አሳምረህ አሁን አንተ ሸይጣን ሸይጣን ነህ፣ ተግባር የሸይጣን ነው። ስምህ ደግሞ ቅዱስ ነው

ደስተኛ ደስተኛ የሆኑ ሰዎችን የሚሳደቡ የራሱ ምለት ያለበት ሰው ነው። ኖርማል ሰውማ መልካም ተመኝቶ ያልፋል። ባይመኝ እንኳ ዝም ብሎ ይሄዳል። ይሄ መጥቶ አፉን የሚከፍተው እንደማያውቀው ሰው ማያውቀው ሰው ላይ እንደ ውሻ ይሄ የራሱ ጉድለት ያለበት ሰው ነው። ና የሚሰማኝ መቼ ይሰደባል? የሚያሳስር ልጆችን የቆንጆ ሁለታችንም ያርግ እኔ ሴት ነው ፈልገው ሴት ሲጀምር ሴት ነው የምንፈልገው ሴቶች ቤት ስራ እንዲሰራለን ነው ወንድማንታለሁ ማለ